ጃድ ማለት የግዴታ ሙስሊም ያለበት ሀገር ብቻ ሙስሊም ላይ ነው። ክርስቲያኑ መቅጠም አለበት እንዴ? አይነት ጃሃድ ነው ያለው ታቆታላችሁ? ሰውን ለማስለም አራት አይደለም 10 አምስት የሚሆኑ ፌመስ ሰዎች አሉ። በዓመት ውስጥ እንኳን ሰው ሰው ያሰልሙ ወይ ማን ሰው ያሰልሙ በዓመት ቢያንስ አንድ ግሩፕን በዛ ግሩፕ ውስጥ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 ለመጀመር ደግሞ ብዙም ነገር አያስፈልግም፣ መደራጀት ነው። በውስጥ እንዴት እነግራቸዋለሁ ችግር የለው በጣም ቀላል ነው። አንድ ሶስት አራቱን አለን የሚሉትን ሰው እደፋላቸውና ከዚ በኋላ እኔ ነኝ እላቸዋለሁ። ኢክሰሱ ወንድ ናቸው። ኢክሰስ ወንድ ነህ፣ ከዚህ በኋላ እደፋልሃለሁ። አንድ አራት አምስቱን እደፋልሃለሁ ማለት። በአርሲ ዞን በአጠቃላይ ሁለት ሰው ሞተ ይላል የዜና ዘገባው። ይሄን ዜና የዘገበው አንደኛ ኦኤምኤን ሚዲያ ሲሆን ሁለተኛው ጀዋር መሀመድ ነው። ሌሎቹ ሰዎች እንደ ሰው አይቆጠሩም ማለት ነው። ሁለት ሙስሊሞች ሲሞቱ፣ ሁለት ሰዎች ሞቱ ብለው ዘግበዋል። እስካሁን ድረስ የሞቱት በመቶዎች የሚቆጠረው ኦርቶዶክሳውያን እንደ ሰው ተቆጥረው ዜና ተሰራላቸው። ነገር ግን ሁለት ሙስሊሞች ሲሞቱ፣ ሰው ሞተ ብለው ዜና ሰርተዋል።